በካፋ ዞን ጌሻ ወረዳ በሰርጉ ላይ የታደሙትን በአሰቃቂ ሁኔታ የግድያ ወንጀል የፈጸመው ሙሽራ በ22 ዓመት እስራት ተቀጣ። የካፋ ዞን ፍትህ መምሪያ አቃቤ ህግ በፍርድ ቤቱ ውሳኔ ላይ ቅር በመሰኘቱ ይግባኝ መጠየቁ ተገልጧል። ሙሽራው የወንጀል ድርጊቱ የተፈጸመው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ጌሻ ወረዳ ውስጥ ሲሆን በሰርጉ እለት የደስታው ተካፋ የሆኑትን ሶስት ሰዎች ገሎ በአራት ሰዎች ላይ የመግደል ሙከራ ወንጀል መፈጸሙን እና አንድ መኖሪያ ቤት ማቃጠሉ በአቃቤ ህግ ክስ ዝርዝር ተመላክቷል። በካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ህግ ብርሃን ወልደ ሚካኤል ለክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን እንደገለጹት ተከሳሽ አስራት መንገሻ መሸሻ የተባለው ግለሰብ በካፋ ዞን በጌሻ ወረዳ ጋዊቲ ቀበሌ ነሐሴ 19 ቀን 2016 ዓ.ም ከምሽቱ ሁለት ሰዓት በተከሳሹ በሰርጉ ደስታ ላይ የታደሙትን ሶስት ሰዎችን በመግደል እና አራት ሰዎች ላይ የመግደል ሙከራ ወንጀልና ንብረት በማቃጠል ወንጀል በመፈጸሙ አቃቤ ሕግ አቃቤ ሕግ በክስ አንድ ላይ እንዳመላከተው ሙሽራው ከሰርጉ ታዳሚዎች መካከል የግል ተበዳይን በያዘው ጩቤ ግራ ደረቱ ላይ በመውጋት ህይወቱ እንዲያልፍ በማድረጉ በኢፌዴሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ወንጀል ክስ መስርቶበታል። በክስ 2 በክስ 1 ላይ የተጠቀሰው የግል ተበዳይ ልጇ መወጋቱን ሰምታ ሮጣ የደረሰችው የሟች እናት በያዘው ጦር ጎኗ ላይ በመውጋት ህይወቷ እንዲያልፍ በማድረጉ በኢፌዴሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ አንድ ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ወንጀል ክስ ተመስርቶበታል። አቃቤ ህግ በክስ ሶስት የወንጀል ዝርዝር እንደተጠቀሰው የግል ተበዳይ መኖሪያ ቤት በእሳት ሲያቃጥል የድረሱልን ጩኸት ሰምቶ የመጣውን ግለሰብ በያዘው ጦር ቀኝ የእግር ጭኑ ላይ በመውጋቱ በድንጋጤ በመሸሹ በሁለተኛው ቀን አስከሬኑ ከጫካ ውስጥ መገኘቱን ተከትሎ አቃቢ ህግ በኢፌድሪ የወንጀል ህግ አንቀጽ አምስት መቶ አርባ ላይ ያለው ህግ ተላልፎ በመገኘቱ ተከሳሹ በፈጸመው ሰው መግደል ወንጀል ክስ ቀርቦበታል። በክስ አራት ተከሳሹ አንደኛ በየነቼ ሻታቾን እና ልጇን ብዛየው አድማሱን ወግቶ ሁለቱን ከገደለ በኋላ መኖሪያ ቤታቸውን ከነሙሉ ቁሳቁስ ሲያቃጥል የጩኸት ድምጽ ሰምቶ የመጣውን የግል ተበዳይን በያዘው ጦር ግራ የእጅ ክርኑ ላይ አንድ ጊዜ በመውጋት ተከሳሹ በፌድሪ የወንጀል ህግ አንቀጽ 27 ንዑስ አንቀጽ አንድ እና የወንጀል ህጉ አንቀጽ 539 ንዑስ አንቀጽ አንድ ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ወንጀል ሙከራ ወንጀል ክስ ተመስርቶበታል። በክስ አምስት ተከሳሹ በክስ አንድ እና በክስ ሁለት ላይ እናትና ልጅን ወግቶ ሲገድል የጩኸት ድምጽ ሰምቶ ለማጣራት በመምጣት ላይ የነበረውን ተከሳሹ መንገድ ላይ አስቁሞ ወዴት እንደሚሄድ ሲጠይቀው የጩኸት ድምጽ ሰምቶ ለማጣራት እየሄደ መሆኑን ሲገልጽለት ጸያፍ ስድብ ሰድቦት እያባረረው በያዘው ጩቤ ግራ ጡንቻውን ሲወጋው በድጋሚ ተንከባሎ እንሰት ውስጥ በመግባቱ የሞተ መስሎት ጥሎት መሄዱን የጠቀሰው አቃቤ ሕግ ግለሰቡን በኢፌዴሪ የወንጀል ህግ አንቀጽ 27 ንዑስ 1 እና የወንጀል ህጉ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ሙከራ ወንጀል ክስ ተመስርቶበታል። አቃቤ ህግ በክስ ስድስት ላይ እንዳተተው ተከሳሹ የሰው መኖሪያ ቤት ሲያቃጥል የጩኸት ድምጽ ሰምቶ እሳቱን ለማጥፋት የሞከረውን የግል ተበዳይ ለምን እሳቱን ታጠፋለህ በሚል በያዘው ጦር በመውጋት ከባድ ጉዳት አድርሶበት በሰዎች እርዳታ ወደ ህክምና ተወስዶ ከሞት መጥረፉን ጠቅሶ ተከሳሹ በኢፌዴሪ የወንጀል ህግ አግባብነት ያለው አንቀጽ ተጠቅሶ በፈጸመው ከባድ ሰው መግደል ሙከራ ወንጀል ክስ ተመስርቶበታል። አቃቤ ህግ በክስ ሰባት ላይ በዝርዝር እንዳስቀመጠው ተከሳሹ የሰው መኖሪያ ቤት ሲያቃጥል የጩኸት ድምጽ ሰምቶ እሳቱን ለማጥፋት የሞከረውን የግል ተበዳይ ለምን እሳቱን ታጠፋለህ በሚል በያዘው ጦር በመውጋት ከባድ ጉዳት በማድረሱ አቃቤ ሕግ ተከሳሹን በኢፌድሪ የወንጀል ሕግ አግባብነት ያለውን አንቀጽ በመጥቀስ ይህንን አንቀጽ ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ሙከራ ወንጀል ክስ መስርቶበታል። ሌሎችም እጅግ በርካታ አንቀጾች ተጠቅሰውበት ይኸው ግለሰብ በ22 ዓመት እስራት እንዲቀጣ መወሰኑን ያገኘ ነው ዜና ያመለከታል። ይህ ፍርድ ውሳኔ ወይም የ22 ዓመት እስራት የተበየነው በካፋ ዞን ከፍተኛ ፍርድ ቤት መጋቢት 30 ቀን 2017 ዓ ም በኋላው የወንጀል ችሎት ነው። በዚህም መሰረት ተከሳሽ 22 ዓመት እስራት ይጠጣል ማለት ነው። በይግባኝ ክሱ የሚሻሻል ካልሆነ በስተቀር እና በአመክሮ እንደዚሁ ወይም ደግሞ በምህረት የሚፈታ ካልሆነ በስተቀር 22 ዓመት እስራት ይጠብቀዋል ማለት ነው። ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስላል። በሌላ ዝግጅት ተመልሰን እንመጣለን።